ጤና ይስጥልኝ የተከበራችሁ የዩቱብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃ ይቀርብ ያለው። በቅድሚያም አርዕስተ መረጃዎቹን ወደ እናንተ ላስቀድም። የኢትዮጵያ ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን ሲሉ የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ መናገራቸው ተገልጿል። ይኸውም ጉዳይ ምንድን ነው በዝርዝሩ የሚሰሙት ይሆናል። በሌላኛው መረጃችን ኢራን በምዕራብያን ዛቻና ማስፈራሪያ አትንበረከክም ሲሉ የኢራኑ ሰይድ አባስ አርጊች መናገራቸው ተገልጿል። እጅግ መደመጥ ያለበት አሳሳቢ መረጃ ነው፣ ዝርዝሩን ይዘናል። ማስከተል እጅግ አሳዛኝ ዜና ተሰምቷል። የተሳፋሪውን ሕይወት እንዲያልፍ አድርጎ የተሰወረው አሽከርካሪ በማስመልከት የአዲስ አበባ ፖሊስ ጠቅላይ መምሪያ ጉዳዩን በማስመልከት ለሕብረተሰቡ ጠንካራ መልዕክትን አስተላልፏል። በሰዓቱ ይደመጣል። እንዲሁም ፕሬዚዳንት ዶናልድ ትራምፕ በዩክሬን ፕሬዚዳንት ዘነስኪ ቅር መሰኘታቸውን ገልጸዋል። በዚህ ሰዓት የምታደምጡት ሌላኛው ምርጫችን ነው። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አዳዲስ መረጃ በሰዓታት ልዩነት በፍጥነት ወደ እርስዎ እንዲደርስዎ የዩቱብ ቻናልን ሰብስክራይብ ማድረግ፣ የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረጉን አይዘንጉ። ሀሳብ አስተያየቶን ኮሜንት ሴክሽን ላይ ያስፍሩ። ወደ ዝርዝር መረጃዎቹ አልፋለው፣ አብረን እንከታተለው። ክቡር አድማጮች በቅድሚያም የኢራን የውጭ ጉዳይ ሚኒስትር ሰይድ አባስ አርጊች ቴህራን የጀመረችውን የኒውክሌር ኃይል ፕሮግራም አሜሪካና አጋሮቿ ፉከራ፣ እስራኤል ዛቻና ማስፈራሪያ፣ የአውሮፓ ህብረት ማዕቀብ እንደማያስቆመው መላው ዓለም ይወቅ ማለታቸው ተሰማ። አርጊች ከጃፓን ኪዮዶ ኒውስ ጋር ባደረጉት ቃለ መልስ ሀገራቸው የጀመረችው ሰላማዊ የሆነ የኒውክሌር ኃይል ፕሮግራሟን ለመቀጠል ያላትን ቁርጠኝነት ገልጿል። የኢራን ኒኩሌር ቴክኖሎጂ ሳይሆን የኢራን ኒኩሌር ቴክኖሎጂ በጥቃቶች እንደወደመም አጽንኦት ሰጥቷል። እኛ የኤንፒቲ ቁርጠኛ አባል ነን እና እንደ ጃፓን ያሉ የኒኩሌር ቴክኖሎጂን በሰላም የመጠቀም ሙሉ መብት አለን። መብታችን ከማንም ተጽዕኖ ውስጥ እንዲገባ አንፈቅድም ብሏል። በሰኔ ወር በአሜሪካና በእስራኤል አየር ድብደባ የኢራን የኒውክሌር ጣቢያዎች እንደወደሙና በከፍተኛ ሁኔታ እንደተጎዱ በመግለጽ አርጊሽ ጥቃቶቹ ግልጽና ትልቅ የዓለም አቀፍ ሕግ መጣስ ሲሉ ተቋማቱ በዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ ቁጥጥር ስር በመሆናቸው ገልጿል። በቦምብ ስለተደበደቡት የኢራን የኒውክሌር ጣቢያዎች ደህንነት ስጋታቸውን የገለጹት ሚኒስትሩ ኢራን ጃፓን ባለፉት የአቶሚክ አደጋዎች ላይ ያላትን ልምድ እንድታካፍልና ተቋማቱን እንድትጠብቅ እንደምትፈልግ አጽንዖት ሰጥተዋል ሲል እስላማዊ ሪፐብሊክ የዜና ኤጀንሲ አይአርኤንኤ ኪዮዶ ኒውስ ጠቅሶ ዘግቧል። ጃፓን የኒክሌር ተቋማት ድህነት እንዴት ማሻሻል እንደምትችልና እውቀቷን ከኢራን ጋር ማጋራት እንደምትችል ምንም ጥርጥር የለኝም ሲሉ አርጌጅ የኒክሌር ቀውስን ተከትሎ የተወሰዱ የአካባቢ የሕክምናና የቴክኒክ ድህነት እርምጃዎችን ጠቅሰው ተናግሯል። ከአሜሪካ ጋር የኒክሌር ውይይትን እንደገና ለመጀመር ዋሽንግተን በምትወስደው አቀራረብ ላይ የተመሠረተ መሆኑን አብራርቷል። የምዕራባውያን ሚዲያዎች የዘገቡትን ባለፈው ወር የኢራኑ ጠቅላይ መሪ አሊ ካሜኔ ቴህራን በሦስተኛ ሀገራት በኩል ለዩናይትድ ስቴትስ መልእክት እንደላኩ የሚገልጹትን ክሶች ውድቅ አድርጓል። የኢራን መንግስት በአንድ አገር በኩል ወደ አሜሪካ መልእክት እንደላከ የሚገልጹ ወሬዎችን ያጭበረብራሉ። ይህ ደግሞ ንጹህ ውሸትና እንዲህ አይነቱ ነገር በእርግጠኝነት አልነበረም ሲሉ ካሚኒ ተናግረዋል ሲል የዘገቡት ቴራን ፖስት፣ የሲንኋ የዜና ኤጀንሲ እስላማዊ ሪፐብሊክ የዜና ኤጀንሲ እንደሆኑም ተገልጿል። ወደሚቀጥለው ሌላኛው መረጃችን ሳልፍ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን ሲሉ ተናገሩ። ጠቅላይ ሚኒስትሩ ይህንን ንግግር የተናገሩት ሀያኛው ብሔር ብሔረሰቦችና ህዝቦች ቀን ክብረ በዓል በትናንትና ሁለታ በማዕከላዊ ኢትዮጵያ ክልል በሆሳና ከተማ ሲከበር ባደረጉት ንግግር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት የሀገርን መሻትና የባዳን ክፋት መለየት ይጠበቅብናል ያሉም ሲሆን ባዳ በክፋት የእኛን መሻት ለማጨለም ሲነሳ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችን ናጽና ያሉት ጠቅላይ ሚኒስትር አብይ አህመድ አክሎም በንግግር እንመንም ብሏል። በተሰማራንበት የስራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅምና የህዝቦቻችንን ክብር እናስቀድም፣ ለዘመናዊነት ለለውጥ ክፍት እንሆን፣ ሉዓላዊነታችን በሁሉ መስክ እናሳካ ብሏል። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዞም ብዙ አስደናቂ ጅማሮችና ውጤት እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ሲሉም ገልጿል። የመልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሴይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጸው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሀሳብ ኢትዮጵያን ከብልጽግና ማቆም አይችልም ሲሉም አጽንኦት ሰጥቷል። አያይዞም እያንዳንዱ ፈተና ወደ ዕድል በመቀየር የኢትዮጵያን ብልጽግና እናፋጥናለን ያሉም ሲሆን የኢትዮጵያ አንድነት እናጠናክራለን የኢትዮጵያ ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋለን ሲሉም ተናግረዋል። በመጨረሻም ኢትዮጵያ ለአፍሪካውያን ወንድሞቻችንና እህቶቻችን የብልጽግና ምልክትና ምሳሌ ትሆናለች ሲሉ ገልጸው በሰላም እንደጀመርን በሰላም እንጨርሳለን። እኛ የኮሌል በዛብ ልጆች አንሸማቀቅም። በጀግንነት የጀመርነውን በጀግንነት እንጨርሰዋለን ሲሉም ተናግረዋል። በሌላ መረጃ ፕሬዚዳንት ዶናልድ ትራምፕ የዩክሬኑን ቭላድሚር ዘነስኪ አሜሪካ ያቀረበችውን የሰላም እቅድ እስካሁን ባለማንበባቸው ቅር መሰኘታቸውን ገለጹ። ፕሬዚዳንት ትራምፕ ዩክሬን ፕሬዚዳንት ቮሎዲሚር ዘነስኪ በሁለት ሀገራት መካከል ያለውን ጦርነት ለማስቆም በአሜሪካ አስተዳደር የቀረበውን የሰላም ስምምነት ለመፈረም ዝግጁ አይደሉም የሚል አቋም መያዛቸውንም ገልጿል። ትራምፕ አሜሪካ ስታቀርበው የቆየችውና ዩክሬን ግዛቶችን እንድትለቅ እንዲሁም የጦር ኃይሏን እንድትገድብ የሚያስገድደው ባለ 28 ነጥብ የሰላም እቅድ በኬቭ በኩል ጠንካራ ተቃውሞ እንደገጠመውም ጠቁሟል። የዩክሬኑ ፕሬዚዳንት ዘነስኪ በበኩላቸው የሰላም ስምነቱ ሀገሪቱ ክብሯን እንድታጣ ወይንም ደግሞ ቁልፍ አጋሯን አሜሪካን የመንጠቅ አደጋ ውስጥ እንድትወድቅ የሚያደርግ እጅግ ከባድ ምርጫ እንደገጠማቸው ከዚህ ቀደም መግለጻቸው ይታወሳል። ፑቲን ባለፈው ማክሰኞ በፕሬዝዳንታዊ ልዩ መልእክተኛው ስቲቭ ዊትኮፍ ከሚመራ የአሜሪካ ልዑካን ቡድን ጋር ተገናኝተው የቀረበውን የ27 ነጥብ የሰላም እቅድ ተወያይተዋል። ከረዥም ስብሰባ በኋላ ክሬምሊን ሩሲያ የአሜሪካን እቅድ አንዳንድ ክፍሎች ልትቀበል እንደምትችል በመግለጽ ነገር ግን አንዳንዶቹ ትችት እንዳያስነሱና አሁንም ብዙ ስራ እንደሚፈልግም አስታውቀዋል። ክቡራን አድማጮች በመቀጠል እጅግ አሳዛኝ ዜና ተሰምተዋል። ተሳፋሪው ሕይወት እንዲያልፍ ያደረገው ተሽከርካሪ በቁጥጥር ስር መዋሉ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ሐምሌ አምስት ቀን 2017 ዓ ምት በቦሌ ክፍለ ከተማ ወረዳ አንድ ቦሌ ሚካኤል አካባቢ ከቀኑ 11 ሰዓት ከ45 ላይ ሚካኤል ውቤ የተባለ ወጣት ህይወቱ አልፎ ይገኛል። የወጣቱ መሞት መረጃ የደረሰው የአዲስ አበባ ፖሊስ ጠቅላይ መምሪያ የምርመራ የቴክኒክና ክትትል ቡድን ወደ ስፍራው በመላክ ልዩ ልዩ ማስረጃዎችን ያሰባስባል። በዕለቱ የሟች እንጂ ህይወቱ እንዲያልፍ ያደረገው ማንነት አለመታወቁ ምርመራውን የተወሳሰበ አድርጎ ቆይቷል። ተጠርጣሪ ጅብሪል ብርሃኑ የሰሌዳ ቁጥር ኮድ 3ቢ 51857 አዲስ አበባ ቤት ተሽከርካሪ እየነዳ ሟች ሚካኤል ዌ በ200 ብር የትራንስፖርት አገልግሎት እንዲሰጠው ይስማሙና ጉዞ ይጀምራሉ። ስካይላይት ሆቴል አካባቢ ሲደርሱ ሟች ተጨማሪ 100 ብር መጨመር 300 ብር ቢከፍልም አሽከርካሪ ጅብሪል ክፍያው ያንሰኛል 600 ብር ልትከፍለኝ ይገባል ማለቱ በሁለቱ መካከል አለመግባባት ይፈጥራሉ። ሁለቱም በመከራከር ላይ ባሉበት ሁኔታ አሽከርካሪው የዋጋ ግምቱ ሰባ ሺህ ብር የሚያወጣ የሟችን ስልክ ቀምቶ ሲያመልጥ ሟች በመኪናው ጋቢና የተሳፋሪ መቀመጫ በር በኩል በመንጠልጠል ስልኩን ለማስመለስ ሲሞክር አሽከርካሪው ስካይላይት ሆቴል በጉምሩ በኩል አድርጎ ሚካኤል ውቤን እየጎተተ በማሽከርከር ቦሌ ሚካኤል የትራፊክ መብራት አካባቢ ሲደርሱ ሹፌሩ ሚካኤል ውቤን ገፍትሮ በመጣል ሕይወቱን እንዲያልፍ ማድረጉን ፖሊስ ባድረገው ምርመራ አረጋግጧል። ተጠርጣሪው ጅብሪል ብርሃኑ ድርጊቱን እንዴት እንደፈጸመ ከተያዘ በኋላ መርቶ አሳይቷል። የምርመራ መዝገቡ እንደሚያስረዳው ክትትሉ በቀጠለበት ሁኔታ ሟች ከአትላስ አካባቢ በቪትስ መኪና ተሳፍሮ የሄደ ስለመሆኑ ከወንጀሉ ስፍራ የተገኙ ልዩ ልዩ ማስረጃዎችን መነሻ በማድረግ በተደረገ ምርመራ ተረጋግጧል። ሟች ሚካኤሉ ቤት ተሳፍሮ የሄደበት ተሽከርካሪ ሰሌዳ ቁጥር ኮድ 3ቢ 51857 አዲስ አበባ መሆኑ ከተሳፈረበት ቦታ ጀምሮ በተደረገ ብርቱ መረጃ የማሰባሰብ ስራ በተገኙ ማስረጃዎች መታወቁን ተከትሎ አሽከርካሪውን ለመያዝ በተረገ ጥረት ወንጀሉን በመፈጸም የተጠረጠረው ጅብሪል ብርሃኑ ከተጠያቂነት ጠያቂነት ለማምለጥ በተለያዩ ጊዜያት ከባህር ዳር እስከ ሐሙስኒቲ ከሐሙስኒቲ እስከ ሱሉልታ ማንነቱን እየቀያየረ ቢደበቅም የምርመራና ክትትል ቡድኑ ከብዙ እላስጨራሽ ድካምና ብርቱ ክትትል በኋላ ህዳር 23 ቀን 2018 ዓ ም በሱሉልታ ከተማ ከነ ተሽከርካሪው እንደተያዘ የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። ሰዎች የግል ትራንስፖርት ወይንም በኪሎ ሜትር ርቀት ላይ ክፍያን የሚጠይቁ የታክሲ አገልግሎትን ለመጠቀም ሲፈልጉ በአገልግሎት መተግበሪያ መገልገል እንደሚገባቸው፣ ነገር ግን ከመተግበሪያ ውጪ የሚደረጉ ስምነቶች ለጭቅጭቅ አለፍ ሲልም ለወንጀል የሚያጋልጥ ስለሆነ አገልግሎትን የሚሰጡም ሆነ ተገልጋዩ ማህበረሰብም ጥንቃቄ ሊያደርግ እንደሚገባም የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። ሰዎች የተከበራችሁ የዩቱብ ቻናል ቤተሰቦች፣ ከዚህ በፊት በትሩዝ ኢትዮጵያ ቻናላችን የምታውቁም ቢሆንም አሁን ግን ባልታወቀ ምክንያት በብዙ ሺ ተከታይ የነበረው ቻናላችን በመዘጋቱ ያዘንን ቢሆንም ግን በአዲስ መንፈስ በሌላ ቻናል ተመልሰናል። ሁላችሁም ይህንን ቻናል ሰብስክራይብ በማድረግ እንድትቀላቀሉኝ ሀሳብና አስተያየታችሁን ኮሜንት በማድረግ ድጋፋችሁ አይለይኝ ስል ከምስጋና ጋር በአክብሮት እየጠየኩኝ። ለሰዓቱ ያስኩላችሁ ሰበር መረጃዎች እነዚህን ይመስሉ ነበረ። ከሰዓታት በኋላ በሌሎች በአዳዲስ መረጃ እስከምንገናኝ በያለንበት የዓለም ዳርቻ ቸርንቆይ።